አሰላም አለይኩም ወረሕመቱላሂ በረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንደት ናችሁ? ደህና ናችሁ? ሰላም ናችሁ ነው ያለው። አልሐምዱሊላህ እናንተ እንደት ናችሁ? አፍያ፣ ጤንነት፣ ስራ፣ ሁሉ ነገር ሰላም ነው ወይኛ? ሰላም ነን እየኖርን ነው። አልሐምዱሊላህ የአንድ አምስት ስድስት ቀን ሆኖኛል። ጠፋሁ ጠፋሁ፣ እንደገና ደግሞ ተመልሼ መጣሁ። እና ይሄ ነው ታሪኩ። ሌላ ታሪክ የለውም። ሰላም ነኝ። እናንተ እንደት ናችሁ? እና ስራ ጀምረናል የአረፋ ሰርፕራይዝ ጀምረናል ማለት ነው። እና ወደ ለሚሮ ቤት ኮየ የሚሄደውን የገዛዛሁትን የእህቴን እቃ አሳያችኋለሁ። የወደዳችሁት የተመቻችሁት ነገር ካለ ማዘዝ ትችላላችሁ። እናስተናግዳለን። ስልካችን ስልካችን ባዩ ላይ ይቀመጣል። ባዩ ራሱም እንደሆነ አላውቅም ነው እና የገዛዛኋቸውን እቃዎች ዋቸው የተመቻችሁ ካላችሁ ላይክ ሼር ሰብስክራይብ እያረጋችሁ አምስት ሺህ ሰብስክራይብ አስገቡኝ በዚህ ሳምንት ውስጥ እስከ ኢድ ድረስ አምስት ሺ ሰብስክራይብ አድርጉኝ ሼር አርጉት ሼር አርጉት ሼር አርጉት ላይክ አርጉት እና እንደዛ ነው እላችኋለሁ ወደ እቃው የምጀምርላችሁ ከሞሰቡ ነው እና አባቱ ስ የሰንበል የጥም ቢሆን ልቅም አድርጎ ነው የተሰሩ እስቲ ዘር ዘር ያለ ነገር ካለ እስቲ ይውና ንገር። ባህር ነው፣ ሰፊ ነው። ማየት ትችላላችሁ። ዩት። ልቅም አድርጎ ነው የተሰፋው፣ ግን የሰንበሌጥ ነው። ስፋቱን ዩት። ለቤተሰብ የሚሆን ሞሰብ መርጠሽ ሰፊውን ባላችሁ መሰረት። ይኸው ከድኜ ደግሞ ላሳይ ይሁን። ባለቤቷም ስታዩ ደስ ይልሽ ሲከደን። እስቲ አንድ ዘርዘር የሚል ካለው ይሄ ቅማል ቁንጫ ምናምን ነው እንጂ የሚያስገባው ሌላ ትልቅ ነገር አያስገባም። ማለት የመተናነሹን ዘር ዘር የማለቱን ነው የምላችሁ እንጂ ትላትን ለመጥረጥ ፈልጌ የምናምን ነገር አለም እስኪዝ ሚና ማለት ነው። ይሄንን ይለጉሙት ከታችም ከላይም ከአስር አመት በላይ ይኖራል እድሜ ይስጠን እንጂ ብላኛል የሻጭቱ ማለት ነው። ይሄ የተገዛው ሁለት ሺ አምስት መቶ የኢትዮጵያ ብር፣ ሁለት ሺ ሰባት መቶ በላይ በክርክር የንበኛ ፈራሽ አለው እንዲ እንዲ ነው ምሰራው ብዬ ሁለት ሺ አምስት መቶ ብር ይሄው፣ ልቅም አድርጋ የተሰፋ ማለት ግርማ ሞገሷ ራሱ ምችት ያለች አሁን ማዘሯችን ከላይና ከታይ ልጉምት ታረጋታለች። አበቃ ልጅቱ አስር አመትን ቆይታ ብትመጣ አያርግባት እና ማለት ነው። ስታየው እንኳንም ገዛሁት የምትል ጥሪት ነው የተገዛው። ግርማ ሞገሱ ከእንጀራ ይጀምር ብዬ ትቀጥ ያለሽ ይህን የመሰለ ረከቦ ሶስት ሺህ አምስት መቶ የኢትዮጵያ ብር። ይኸው ጀበናይቱ እዚሁ የቤት ናት፣ ሱፍራይቱም የቤት ናት። ያው ግርማ ሞገስ እንዲኖራ ብዬ አድርጊያት ነው እንጂ ማለት የልጅቱ ሀቅ ረከቦቲቱና ሲኒቱ ይሄው በቃ ይኸውልሽ አስራ ሁለት ሲኒ ስድስት መቶ የኢትዮጵያ ብር ነው የገዛሁት። ይሄ ነው ለዚህ ረከቦት የሚሆነው ሲኒ አያምርም? ይኸው ተመልከች፣ የድሮ የእናቶቻችን ሲኒው፣ ስድስት መቶ ብር። ይሄ ሦስት ሺህ አምስት መቶ የኢትዮጵያ ብር። ይኸውልሽ እንደት ነው አያምርም። ትቀጥ ያለሽ ሁለት ቢላ 120 ብር፣ ሁለቱ 120 ብር ይኸው። ስትፈታ እንደዝናት ያቺኛቱ ባትፈታም ኖርማል ነው። ይሄ የምግብ ስድስት ፍሬ የሻይ ማንኪያ ስድስት ፍሬ፣ ጠቅላላ 250 ብር። ሁለቱ ያለሽ ትቀጥ ያለሽ ይሄ አንዱ በመቶ ብር ሂሳብ፣ በክርክር መቶ ሀያ ብሎ። በነገራችን ላይ ስገዛ ዝም ብዬ መቶ ብር ቢለኝ ክፍል አላደርግም ተከራክሬ ነው የምገዛው። እኔም እቀጠይቃችሁ የጉልበቴ ነው። አብዛኞቻችሁ ግን የምወዱ ማለት ነው። ይሄ መቶ ብር ሽጦልኝ እንደሆነ በቃ ሁለት መቶ ብር ብዬ በዛው ሳጣጣው ደስ ይላቸዋል። ሀቅ ስለማወዱ ማለት ነው። የጉልበት ሲሏችሁ ማለት ነው። ይሄ ሁላ ምናምን እንዲህ የምንኖረው እኮ ኢትዮጵያ ውስጥ ነው። አቧራ ምኑን ምኑን ምኑን ስንቴ እንመላለሳለን። እቃ ቤት ምናምን አክሴፕት ማድረግ አለብሽ ሀቅን ወዴጂ የትም ቦታ ቢሆን እና ተንዴቴ ስመለስ ማለት ነው። ይሄ መቶ ብር ሳሳ ያለ ነው መቶ ብር ነው። ሮዝ ይላል ይሄው ሮዝ ማለቱ ትክክል ነው። ሮዝ አበባለሁ ስዕሉ ማለት ነው። መቶ ብር ስድስቱ ስድስት መቶ ብር የኔ ቆንጆ፣ ይሄ ስፋትም ክብደትም ከዛ ጋር በፍጹም አይገናኝም። ይሄ ግማሹ 1020 ብር። አንደኛ ትልቅ ነው፣ ሁለተኛው ወፍራም ነው። ይኸውልሽ 1020 ብር ስድስቱ፣ ያኛው 600 ብር በ100 ብር ሂሳብ። በመጠንም አይገናኙ፣ በውፍረቱም አይገናኙ። ቀጥ ይዘ ወተት የመሰለ ስኳር አለልሽ፣ ኪሎ 160፣ 2 ኪሎ 320። 60 እና 60 እንደምረሽ፣ ድረሽበት እኔ ከተሳሳትኩ ማለት ነው። ጨርሰናል እዚህ ጋ ቡና ቡና ጨምሯል። በሮመዳኑ አድርግልኝ ብዬው ወዲያ አስራ ምናምን ገዝቸዋለሁ እኮ በሮመዳን ላይ ይህን የገዛሁት ኪሎ ኪሎ በዘጠኝ መቶ ብር አንድ ሺህ ስምንት መቶ ብር ነው የከፈልኩት ማለት ነው። ቡና ተወዷል ሲስተሮቼ፣ ቡና በጣም ተወዷል። አንድ ሺህ ስምንት መቶ ብር ሁለቱን ኪ ቀጥ ይቺ ምን ትመስልሻለች? ማር አይሻት? ማር አንድ ኪሎ ማር ናት። አንድ ሺህ 250 ብር ይሄ ማር፣ ስኳር ቢገኝበት እኔ ተጠያቂ ነኝ። ኦኬ፣ እኔ ደግሞ የገዛዋትን አፍንጫዋን ይዛታለሁ ማለት ነው። ምክንያቱም ከዚህ ጋር ስድስተኛ ጊዜ ስገዛት ነው አንድም ቀን ስኳር አለ ያለኝ ግን የለም አለታሉ። እኔ ነኝ እጠይቃለሁ፣ እኔ እሷን ጠይቃለሁ። ይሄ አንድ ሺህ 250 ብር በቃ አይቶ 40 ብር ላይ የተገዛችው ቀጥ ይሄ የራስ ቅቤ ነው። አንድ ኮብኮብ የቆሻሻአለሁ ምናምን ውጪ ነው የቆሸሸው። እንዲህ ነው የገዛሁት ደግሞ ራስቼ እናንተ ፊት ደግሞ ሳልወለውሎ ማቅረቢያ የዲት አላደርግም። እንዲሁ ነው የምለቀው። ይኸው ደረቅ ነው፣ ድርቅ ያለ ነው። ምክንያቱም ገዝቼ ፍሪጅ አኖርኩት እንዳይበላሽብኝ ብዬ ለተየ አምስት መቶ ሀምሳ ብር ቅቤ ውድ ነው የኔ ውድህት። አምስት መቶ አምሳ ብር ይሄን ኮብኮቤ ማለት ነው። ተቀጥ ያለሽ የሻይ ብርጭቆ ልክ እንደምታዩ ፎቶ ላይ ይኸውልሽ አንድ አውጥቻለሁ ለሳምፕል እንዲታዩ። ስድስት መቶ ብር ስድስት ፒስ ነው የሚልሽ። ይኸው ስድስቱ ፍሬ ስድስት መቶ ብር። ተቀጥ ያለሽ አጭሩ ብርጭቆ ስድስቱ ፍሬ ስድስት መቶ ብር። አጭሩ የውሃ ብርጭቆ ቀጥ የአምሳ ብር ዘመናዊ የሻይ ማጥለያ ናት ይቺ እንደዚህ ናት። አሁን ትታዩታላችሁ አደለን ስትፈታ ደግሞ እንደዚህ ናት። ስፈልጉት ፈቷታላችሁ፣ ስፈልጉት እንደ ቅድሙ ታደርጓታላችሁ። ሀምሳ ብር። ሌላው ተመልከቺ፣ ይሄ የሾርባ ኮብ ነው። የሾርባም ሊሆን ይችላል፣ የወተትም ሊሆን ይችላል። ምንም ነገር ስጠጪ፣ አጥሚት ሊሆን ይችላል፣ ውሃ ሊሆን ይችላል። የፈለግሽን ነገር ጠጭበት። ግን ይሄ ኮብ ነው የተሰባሪው፣ የሸክላ ነው የሚባለው ብቻ፣ ተሰባሪ ነው። ይኸው እንደዚህ አይነት አምስት እዚያ አለ፣ እዚህ ስድስተኛ ነው አንዱን በሁለት መቶ ሀያ ሂሳብ ስድስቱን አባዡ በሁለት መቶ ሀያ ማለት ነው። ሲሚ ቆንጆ ይወልሽ አረባ ገርም ያለው ዝም አለ። ስድስቱን በሁለት መቶ ሃያ አባስተሽ ዋጋውን ድረሽበት ማለት ነው። እያንዳንድሽ እህቶች፣ እያንዳንድሽ ደግሞ ስድብ ላይ መፍጫ እቼ የምታያት መጥመቂያችሁትና በአካል ማለት ነው ይቺ የምታያት ቡሩሽና የሽንኮ የምንድነው መላጫ ይችሁትና ከዛ ደግሞ ይሄ አለው። ይሄ ማለት በጅ ያለ መብራት የሚሰራው የእጁ ነው። ይሄ መላጩ ነው። ይሄ ቢበላሽ ደግሞ የውዝ ውስጥ አለው። ይሄ በነጭ ወረቀት ያለው መላጩ ነው። ይሄ ማለት ነው። ያው ሰው እንዳይቆርጥ ነው እንደዚህ የተደረገው። እነዚህ እነዚህ እነዚህ ደግሞ ሶስቱ ደግሞ ዋቸው እዝህ ዞሮ ዞሮላቸው የፈለኩት እነዚህ ቢበላሹ በጊዜ ብዛት ተቀያሪ እዝህ ፌስታል ውስጥ አለ ማለት ነው። ተጨማሪ እዝህ ፌስታል ውስጥ ቅያሪ አለ። ይሄ ከላይ ጫን ነው የሚደረገው፣ ጫን ጫን ነው የሚደረገው። እች ሴትዮ እየያዘችው ጫን ጫን ነው የሚደረገው። እዛው ይሰሩ ነው የሚረክቡት። ይኸው አዲስ እንደመጣ በፌስታል ነው። ይሄ መጠራረጊያ፣ ማጠቢያ ምናምን ነው ውስጡ ማለት ነው፣ ብሩሹ ይሄ ደግሞ የድንች መላጫ ነው። ይሄ የሎሚ መጭመቂያ እና ደግሞ የብርቱካን መጭመቂያ ያለው ማለት ነው። ይሄ ሁላ ሁሉም ሆኖ አንድ ሺህ ሰባት መቶ የኢትዮጵያ ብር ቀጥ። ይሄ ጆክ ደግሞ አንደኛው ማይካው ነው ወፍራሙ ነው። ይሄውልሽ ይሄ አራት ብር አራት ኩባያ ያለው አራት ኩባያ ያለው አንድ ሺህ አንድ መቶ ብር ይሄው። ሲቀጥል ደግሞ ይሄ የእንጀራ ቁርጥ ማቅረቢያ ማለት ነው። ይሄው ትለካቸዋለሽ ይሄ እንጀራ ብታረጊበት ምሳሌ ዒድ ቀን ወይ ፕሮግራም ያለሽ ቀን ዳቦ ከጋገርሽ ደግሞ ዳቦ ሽንዝ ላይ አርገሽ ዳንቴል ታለብሻለሽ ይሄ እንጀራሽን ሽንዝ ውስጥ አድርገሽ እንዴ ተከርኒዋለሽ አበቃ ለዳቦ የሚያመጥቅም ትችያለሽ ይሄ ለእንጀራ አበቃ ኤክስትራ መግዛት አይጠበቅብሽም አለ ካለሽ ግን ሁለት ልጅ ይሄ እንዴ እዝ ኩ ነው ስንት ነው ሦስት መቶ ሀምሳ ብር ተቀጣያለሽ ይሄ ቆንጆ የውጪ ነው። የኢትዮጵያ ሜድን ኢትዮጵያ የሆነው አይደለም። ይሄ አንድ ነጥብ አምስት ሊትር የሚይዘው የሻይ ማፊያ ነው። ይዘው ማየት ትችላላችሁ። ሰባት መቶ ብር ነው የገዛሁት። ሰባት መቶ የኢትዮጵያ ብር ማለት ነው። ይኸው አንድ ነጥብ አምስት ነው። ይኸው ሊትሩ አንድ ነጥብ አምስት ማለት ነው። ይችናት ደግሞ ያው በአካል ደግሞ ይችናት ማለት ነው። ሰባት መቶ ብር ነው የገዛሁት። ትቀጥ ያለሽ ይሄ የውሃ ሰርቪስ አንድ ሁለት ሶስት ትልቅ መካከለኛ ትንሽ ኦኬ የውሃ ሰርቪስ ማለት ነው። አንድ ሺ ሶስት መቶ ብር። ትቀጥ ያለሽ ይቺ የወተት የሴ ብቻ መሰለሽ። እንደ እዚህም ትመጣለች ካዘሽ ማለት ነው። እቺ የወተት ምንድን ነው የምትባለው ብቻ እናንተ ታውቁታላችሁ። ያት እንዲህ ናት። ይሄ አውጥቻታለሁ፣ በጣም ያረከብኳት እኔ በኋላ ለማስገባት አላቅባ ብዬ ነው። ይኸው እንትኑ ማለት ነው፣ ኮቡ ይሄውላችሁ፣ ኮቡ ይሄውላችሁ። ያት ኮቢቱ ማለት ነው። የምንድ ነው የሚባለው? የወሰት መጠጫ እዛ ደሴ የምናምን የምታዩዋት እዝም ካዘዛችሁ ማስመጣት ይችላሉ። ማነው ወግድ ላይ ግን የለም አስመጥቼው ነው። ኮቦቹ እነዚህ ናቸው። ብዙ አልፈታታም፣ ምክንያቱም ለሚ ነው የሚሄደው፣ ይሰባበርብኛል። ውዶች ግን እንድታዩት ነው። ይህ በፎቶ ያለው እዚህም ይኸው እንደዚህ ነው ማለት ነው። ይኸው ሲረከብ እንደዚህ ነው፣ ቡፌ ውስጥ ሲገባ ማለት ነው። እነዚህ ሁሉ አሉ፣ ስድስት ኮብ። ስድስቱ ይሄ መቀመጫው ነው። ከዛ እናቲቱ ናት። ይቺ ይቺ ደግሞ የእናቲቱ ግጣም። ይሄ የምታዩት ማንጠልጠያው ደግሞ ይኸውናል። ሁለት ታለየው ሁለት ብረት ነው፣ አራት ሺህ ሁለት መቶ ብር ማለት ነው። ሌላ፣ እነዚህ ባለመስታወቶቹ የወጥ ማቅረቢያ እነዚህ ማለት ነው ብር ናቸው። እነዚህ ሲወጡ እንደዚህ ናቸው። ይሄ መስታወቱ ነው የትንሽቱ እና የመካከለኛው ይሄ የትልቁ ማለት ነው። የሚረከበው እዛው ነው። ይሄ እነዚህ ከላይ ብሎኖች ናቸው እንትን የሚሉት ማለት ነው። እዛው ነው የሚረከበው ምክንያቱም ረክ ቤዝ ካርቶንስ መፍታት አልችልም። ያው በፎቶ እነዚህ እንደሚታዩት ማለት ነው እንደዚሁ ናቸው። የተቀነሰ ነገር የለም ማለት ነው። ሁለት ሺህ አራት መቶ ብር። ሌላው ይሄ ሴኔጋል ድስት ነው። ይወት ዶሮ የሚሰራ ማለት ነው። ሆረጥ ያለች ቡጭ ያለች ዶሮ የሚሰራ አንድ ዶሮ የሚሰራ ይሄ ነው። ለቤተሰብ ወጥ የሚሰራ ነው፣ ለቤተሰብ ወጥ የሚሰራ ይሄ ደግሞ ለአንድ ሶስት ሰው ወጥ ይሰራል። ለገንፎ ምናምን ሴኔጋል በጣም ምርጥ ድስት ነው፣ ብገዙ። ምክንያቱም ወጡን ቀስ ብሎ ነው የሚያበስለው፣ ዴንዲያና ስለሆነ ማለት ነው። የሆነ እነዛ ኛዎቹ ግልብ ግልብ ነው የሚያደርጉት፣ እና ሁን ይህን ለሴኖ ትእዛዝ ያመጣሁት ማለት ነው። እነዚህ የምታዋቸው ሶስቱን ስድስት ሺ አራት መቶ የኢትዮጵያ ብር ነው። ከደሴ ሆኖ የመጡት በትዕዛዝ ማለት ነው። ተጣጥ ያለሽ ይሄ የብፌ የሚሆን ብርጭቆ ከነጆኩ ነው። ሁለት ሺ አራት መቶ ብር ነው የተከፈለ። ይሄ አይረግፍም፣ ይሄ አይረግፍም። ይኸውላችሁ፣ አይረግፍም። የሚያምር ነው፣ ቆንጆ ነው። አዲስ የመጣ ዲዛይን ነው። አብ ይሄም እንትን ነው ምንድን ነው የሚባለው? ብርጭቆ ነው፣ ሁለት ሺህ አራት መቶ ብር። ሌላው የምታዩ መፈረሻ ነው፣ በቀይ ምርጣ ነው መፈረሻ ነው የወላች ይሄ አስራ ሁለት የትራስ ጨርቅ እና አራት የፍራሽ ልብስና አስራ ሁለት የትራስ ልብስ 9500 ብር ነው የፈጀው ማለት ነው። ትራሱ ብቻውን ደግሞ አንዱ በ350 ብር ሂሳብ አባዙት 12 ቱም ማለት ነው። ምክንያቱም አንደኛው ነው አንደኛ ትራስ ማለት ነው። ጨርቁ ጨርቁ ውስጡ ማለት ነው። ጨርቁ ሳይሆን ውስጡ ትራሱ። ሁለተኛው 250 ብር ነው። ሶስተኛ ደረጃው ደግሞ 200 ብር ነው። አንደኛውን የትራስ አንደኛውን ትራስ ጨርቁን አይደለም ትራሱን ውስጡ ትራስ ያለውን በሶስት መቶ ሀምሳ ብር ሂሳብ ነው የገዛውን ማለት ነው። የትራስ ጨርቁና የፍራስ ጨርቁ ዘጠኝ ሺ አምስት መቶ ብር። ሌላው መፈረሻው ኢትዮፎ የሚባለው አንደኛው ነው። አንዱ በሁለት ሺ አራት መቶ ብር ሂሳብ አራቱ ዘጠኝ ሺ ስድስት መቶ ይመጣል ማለት ነው እና ይሄን ለሳምፕል ነው ያረኩት። ሌላው ትራስ ይሁላችሁ እዚህ አድገዋለሁ ማለት ነው። እዚህ አሰርዋለሁኝ ፍራሹ ህይወት አስሯል ተገዝቶ ነው። የትራስና የፍራሽ መጠቅለያ ነው። ምክንያቱም አቧራ ስለሚሆን እንዳይነካው የሚጠቀለልበት ነው። አንዱ ይሄ ነው፣ አንዱ ያ ነው። ይሄ ደግሞ እቃውን በስነስርዓት መረታተብበት ነው። ምክንያቱም ተሰባሪ ስለሆነ ይሄ ሁለቱ ማለት ነው። በጥንቃቄ ነው መሄድ ያለበት፣ አብዛኛው ተሰባሪ ስለሆነ እና ቀረ የምለው ነገር ያለ አይመስለኝም ከገዛዝኋቸው ነገሮች ሁሉንም ያው ቪዲዮ አስገብቻለሁ። ማዘዝ የምትፈልጉ ማለት ነው ዘዙ፣ እናስተናግዳለን። ቁጥሬ ስልሳ ሰባት ሰማኒያ ሁለት ሀያ ዘጠኝ ሀያ አምስት እየተሞላ ከመሳለ ዜሮ ዘጠኝ ስልሳ ሰባት ሰማኒያ ሁለት ሀያ ዘጠኝ ሀያ አምስት ነው ቁጥሬ፣ ማለት ማንኛውን ነገር ማናገር ከፈለጋችሁ ፊሪጅም፣ ቲቪም፣ አረቢያ መልስ፣ ምንም ብትሉ ከታዘዘ ከደሴ መምጣት ይችላል። ኦሪጂናል ነገር ማለት ነው። እና የሌለ ነገር የለም ማለት ነው። ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወረሐመቱላሂ ወበረካቱ።